እና በመንግስት ተቋማት መካከል ተናቦ ያለ መስራት በተለይ በግዢ ሂደቱ ላይ በቅርቡ ከጤና ሚኒስቴር የተደረገ ድጋፍ አለ። ይሄንን ኮንሱመብልስ ወይም አላቂ ዕቃዎቹን ግዢ ለማድረግ ተሞክሯል። ይሄ ሂደት ግን በጣም ረጅም ጊዜ ነው የሚፈጀው። ልክ ምናልባት ብረት እንደማስመጣት ወይም የተለያዩ አላቂ ዕቃዎች እንደማስመጣት ያክል በጣም ውስብስብ ደረጃውን ያልጠበቀ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 እንደ ፖለቲሽያን እናንተ ትልልቅ ፊገር ላይ ያላችሁ የሀገሪቷ ትልልቅ ባለስልጣናት እዚህ ላይ ነው ልትረዱንና ልታግዙን የሚገባው። እኛ የተሰበረን ልብ እንጠግናለን ብለን የኛ ልብ ከተሰበረ ቆይ በመጨረሻም በጎ ነገር መናገር የምፈልገው ምናልባት እኛ ከሱዳን አናንስም ብዬ የማስበው በደሞዝ ደረጃ ሳይሆን ሱዳን ውስጥ ሰላም ህል ሴንተርም ይባላል፣ ክቡር ሚኒስትሩም ያውቁታል። ሱዳን በሳንክሽን ውስጥ ያለች በማዕቀብ ውስጥ ያለች አገር ለዛ ህል ሴንተር ወይም ልክ እንደኛ ህዝባዊ ላልሆነ ተቋም አምስት ሚሊዮን ዩሮ ትመድባለች፣ መንግስት ያንን ተቋምን ለማገዝ መንግስታዊ ተቋም ባይሆንም የህዝብ ተቋም እስከሆነ ድረስ። ለዛም ነው በቅርብ ጊዜ በጎ አድራጎት የሚሰሩ ማህበራት የተደራጁትን መንግስት እየደገፈ ያለው ምክንያቱም መንግስት እየሰራ መስራት የሚገባውን ስራ እየሰራ ካለ ይሄ ማዕከል ግዴታ የመንግስት ተቋም መሆን የለበትም። እኛ ስራውን እንስራላችሁ፣ እናንተ ብዙ የሚያስቸግራችሁ ብዙ ፕራዮሪቲ አለ እኮ ሀገሪቷ ውስጥ እሱን ስሩ እናንተ። ለእኛ ግን ቢያንስ ቤዚክ ኒዱን ስጡ። እኛ ሌንጀሪ አንፈልግም። አንድ ሁለት ህፃን በሳምንት ከምናክም አምስት ህፃን እናድር። ይሄ ቲም ለእርስም ለኢንተርናሽናል ዲፕሎማሲ ይጠቀሙበታል ብዬ የማስበው፣ ለምሳሌ በኢትዮ ኤርትራ ሪሌሽንሽፕ ኤርትራ ውስጥ የልብ ማዕከል አለ፣ ባለሙያ የላቸውም፣ መሳሪያ ያላቸው እስከማውቀው ድረስ። እርግጠኛ ባልሆንም ዩጋንዳ ውስጥም ተመሳሳይ ሁኔታ አለ፣ ሩዋንዳ ውስጥም ተመሳሳይ ሁኔታ አለ። የኢትዮጵያ አየር መንገድ ኩራታችን ነው። ትኬታችንን ሙሉ ለሙሉ ሸፍኖልን እኛ ሚሽን አዘጋጅተን ለምንድን ነው ሄደን የማንሰራው?